አክብረሽ ነው ዝም ብዬ ቆምኩት። በጣም እያበዛችሁ እና፣ እናቴ ለእኔ ስኬቴ ምንጭ ናት። የደስታ ፋና ወጊ ናት እናቴ። የማያልቅ ፍቅርን በስስት የምትለግዘኝ የፍቅር ምንነት መግለጫዬ ናት። በዮቴ ከፍቷት ማየት አልወደም። በእሷ ውስጥ ሰላም ሰላም፣ ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። አሜን። ዋናው የሰው ልጅ ሰላምና ጤና ነው፣ ሁሌም የምለው የኔ መርህ ነው እና ደህና ናችሁ? እግዚአብሔር ይመስገን። እኔ ያለሁኝ በህታለፍ። እንዴት ናችሁ ቤተሰቦች? ሰላም ደህና ናችሁ ወይ? እኛልን ፈጣሪ ይመስገን። እንዴት ናችሁልን? ሁላችሁም በያላችሁበት ሰላማችሁ ይብዛልን ቤተሰቦች ዛሬ እንግዲህ ለየት ባለ ሀሳብ መጥተናል። እንግዲህ አንዳንዴ ዘና ፈታ ማለት ጥሩ ነው። አስደንገጥም ጥሩ ነው። እውነት ነው። በዚህ ሰሞን ደግሞ ጠፋን ከፕራንክ ከፕራንክ ጠፋን፣ አይደል ያው፣ ይዞን ነው ደስታው። እንዴት ፕራንክ ያሰራናል ብላችሁ ነው እስካሁን ድረስ አልሄድንም። ቡታ በጨራነን ያለ ነው። አዎ አዲስ አበባ እያለን ዳና ህቢን ነው ፕራንክ የምናረገው እኛ። በሄንበት ደግሞ ግድ ነው። አንዳንድ አንድ አልጣን አልጣን ምን መኖር አለበት እና ዛሬ የፈረደበት ማን ነው? የፈረደበት ፕራንክ ተደራጊ ማን ነው ገምት እስኪ። እኛ ስንናወራ እናንተ ኮሜንት ላይ አስቀምጡ እና ቤተሰብ ዛሬ ፕራንክ የምትደረገው ማዙዬ ናት። እንግዲህ በሁለት እህትማማቾች መሀል መፋጠጥ ምን ያህል እንደሆነ ከባድ ነው። ለእናትና ዛሬ ፈታኝ ጊዜ ነው የምታሳልፈው በትክክል የፕራንኮ ሀሳብ ምን መሰላችሁ? ቪዲዮ እንደምንሰራ ነግረናል ማዘረን እና፣ ትመጣለች ያው፣ እሷ ከመጣች በኋላ እኔና ቡዜ ልንተናነቅ አርገው እንጂ እና ማለት ነው ቤተሰብ። እኔና ቡዜ ጋር ደግሞ እንደዚህ አይነት ነገር የለም። እውነቱን ለመናገር ተከባብረን ማለት ያው እንከኖች አይጠፉም እኮ ትክክል። የትኛውን ቦታ እንከን ይኖራል። ግን እህቴ፣ እዚህ ጋር ልክ አይደለም። ለእኔም እንደዚህ ልክ አይደለም። ይሄ ነገር አስተካክል ነው መዛትም የምትለኝም፣ ድምጻችን ሁሉ አይሰማም። እኔ እና እሷ ትክክል ስንነጋገር ማለት እና፣ ዛሬ ለማዘር ግር የሚላትም ይመስለኛል የምትደናገጥም ይመስለኛል እኛ ስነጨቃጨቅ። አዎ አይታው ስለማታቅ ይሄንን ነገር ይሄ ባህሪያችንን አይታው አታውቅም በጭራሽ። ዛሬ እስቲ ያለን መደብንን ተጣልተን፣ በቃ ቪዲዮ የሆነ ቪዲዮ አለ በውስጥ ታዋቂነት እኔና እናንተ የምናውቀው ማለት ነው፣ የሚያውቀው ቪዲዮ አለ አለ እዚህ ላይ እና ይሄ ቪዲዮ አይለቀቅም። እና ደግሞ ቪዲዮ ሰርታ ነበረ ትናንትና፣ እና እሱን አስመስለን ነው እኛ የምናወራት አይለቀቅም ይሄ ቪዲዮ በሚል እኔ እናሷ ጭቅጭቅ እንጀምራለን ምን እኔ ጀምሮ ነው ምናምን የምትል አይመስልሽ? አዎ። እና ደግሞ ቅድም ወደ አነሳውት ሀሳብ ምናልባት ሰዎች ካስተማረ ማለት ነው በመነጋገር ባልኩት የሆነ ሰው ሲቀያየም ማለት ነው ለእናንተ ለውድ ቤተሰቦች ማለት ሲቀያየም ከመጮ ከመጨቃጨቅ ከመጣላት ከመኮራረፍ ይልቅ ያ ነገር እንዳይፈጠር መጀመሪያ ይሁነን ከዚህ ሲፈጠር ማለት ነው ተነጋግሮ መግባባት በጣም የሆነ ነገር በተፈጠረ ሰዓት በውስጥ ከመያዝ ለምንድን ነው ይሄ ነገር የሆነው ለምንድን ነው የተፈጠረው? ብሎ ኦን ዘ ታይም በዛው ሰዓት ይሄ ነገር ልክ አይደለም ብሎ ማውራት አለ። በለዚያ ቂም በያዝን ይሄ ነገር ሲንስ ቂም በቋጠርን ቁጥር የሆነ ነገር በውስጣችን በያዝን በያዝን ቁጥር ነገሮች ሲደራረቡ ሲደራረቡ ከዛ ሰው መራቅ መለያየት ይመጣል። መጣላት ይመጣል እና ያን ሰው እንጠላዋለን ለማየትም ማለት ነው እና ያ ነገር ከመፈጠሩ በፊት ቅም ከመያዝ ማውራት፣ ካወራን ውስጣችንን ንጹ ካረገን ሰላም ነው በቃ በአዲስ ህይወት ይቀጥላል። እና ካስተማራችሁ ብዬ ነው እውነት ነው በደንብ ያስተምራል ብዬ አስባለሁ። አለም ለምን ይሄ አብዛኛው ቦታ ላይ ያለ ስለሆነ ሁሌ ስል ትሰሚኛለሽ አንቺም ምንድን ነው የሰው ልጅ ተነጋግሮ መግባባት አለበት። ሲቀጥል ደግሞ ነገሮች ውስጡ ላይ ባጠራቀመ ቁጥር ውስጡ እየሻከረ ይሄዳል፣ ከሰው ጋር መኖር አይችልም። እና ቢችል በዛው አጋጣሚ መፍታት ነገሮችን ማለት ሲፍታታ፣ እውነቱ የቱጋ ነው የሚለውን በዛው ልክ ይታወቃል። ያ ስለሆነ አብዛኛው ሰው የሚያጋጨው፣ የሚያጣላው፣ የሚያራርቀው ምክንያቱ ምንድን ነው? እንዲህ ስለሌለ ነው በዛ በዛ እኮ የትኛውም ቀ ወንድምና እህት ጋር ብትሉ እህትና እህት ጋር፣ ወንድምና ወንድም ጋር፣ ባልና ሚስት ጋር ኤቭሪቲንግ ይነካል። ሁሉም ቦታ ላይ ማለት ነው ያ ነገር ስላለ፣ ያ ደግሞ ልክ አይደለም። አሁን እኔና እህቴ እንደነገረቻችሁ በቃ የሆነ ነገር ካየሁ እህቴ እዚች ጋር ከፍቶኛል፣ እሷም እንደዛው ትለኛለች። ያ ሰዓት ላይ ተፈታ ማለት ነው ነገሩ፣ ህይወት ይቀጥላል። አዎ ብዙ ቤቶችንም ያንኳኳው ይሄ ታሪክ ስለሆነ አሁንም ዛሬ እንደዛ መሆን የለበትም በሚል መርህ ነው የመጣ ነው። እና በዚህ ሀሳብ ነው ማዘርም ፕራንክ የምናረቀት ማለት ነው። እና ብዙ የሚገርምሽ እኮ ብዙ ባለትዳሮች እኮ አብዛኛው እንትን የሚሉት የሚለያዩት ብዙ እንከኖች ቢኖሩም ግን አብዛኛው ቤት ደግሞ በግልጽ አለማውራት ነው ትክክል በቃ በደፈናው ነገሮችን በደፈናው ማሳለፍ ችሎ ችሎ ችሎ ችሎ ከአቅም በላይ ሲሆን ነው ብዙ ሰው እንትን የሚለው። በግልጽ ማውራት፣ መግባባት፣ መነጋገር ካለ ግን ያ ነገር አይፈጠርም። እና እንዳልሽው አብዛኛውን ይነካል ይነካል ሁሉንም ነው የሚነካው። እና ያ ነገር መሆን የለበትም በሚል መልእክት ወደ ፕራንካችን እንሄዳለን ማለት ነው። አሁን ማዘር ስትመጣ እናነጋግራታለን፣ እናስደነግጣታለን። አዎ ግን በጣም እንጂ እንትን እንዳትንሽ ምን እንዳት መቼ ፈራሽ ትንብሽ የሆነ ፊቴ እንዴ ጻ ልጅም ያረጋታል። ይዋት እንግዲህ አያችሁ ሚቲቲ እይ ድምብ ሼፊቲ እንግዲህ እንግዲህ አረ የጤን ጥዬ ነው። አንቺ ደሞ ያው ካሜራ ማን ላሳያችሁ ቤተሰብ፣ ይሄ እኔ ፊት ላረፈ ማለት አስባችኋት፣ ይሄ ክብ ነው ማለት ነው። ይሄ ጆሮ ይረዝማት እንዲህ ነው የሚወርደው። ና እንዳትመጪ። አይ አልመጣሽ ብትቆጣሽ ነው። ስሬስ ግን እንዳትፈሪ ዘራፍ ልል እችላለሁ። በጣም ማለት ነው። በነገራችን ላይ ቤተሰቦች ቡዜ ስትስቅ ነዋ የምታውቀው። እሷ ባለማየት ነው። እሷ ናለማየት ነው። የሆነ ጊዜ ግን ከገጠመ ማለት ነው እንደዚህ ማለት የሆነ ጉዳይ ውስጥ ፈጥረው ምናምን እኔን ሳይሆን ከሌሎች ጋር ስትነጋገር ምናምን ሳያት ስትቆጣ ብታየዋት፣ አድቬንቸር ፊልም ብታዩ ነው ቆጣለው። በእርግጥ ግን ቶሎ ነው ምታው ቆጣለው በዛ ሰዓት ላይ ኦፍ ነው መሆነው። ግን ወዲያው መልሼ እንት ይናልና ደስ የሚለው ባህሪያ ወዲያው ከተናገረች በኋላ ትረሳዋለች። ኖርማል ነው የምትሆነው። ግን የቁጣው ፓርት ቀርጽላችኋል ማየትም አለባች። ምን ነው አንቺ እኔን ቤት ለማሳየት ጓጓሽ? ሁሌም ቤተሰቦች ሲጥለም እንድቀንማ የምትለው ፓርት ያቻለ አሳያቸው። አደራሽ ግን ሳላቅ ተደብቀሽ ምናምን ነገር አዛዝ ለቲቪ ነው ስትመጣ፣ ዛሬ ቪዲዮ አለን ምናምን ነገር እንሰራለን ግን አይለ ምን እንደገና ትናንቱ ሳይለቀቅ ዛሬ ነው እንዴ የምንሰራው? ምናምን ነገር ትኛለሽ። እሷንም አይጠራናት ቪዲዮ ልንሰራ ነው ብለናል እኮ ዛሬ ቪዲዮ እንሰራለን ብለናል ግን በቃ ያኛው አይለቀቅም። ይሄኛው ቀጣይ ነው የሚለቀቀው። ይሄኛውን እንለቀዋለን ዛሬ። ያኛው አይለቀቅም። እንግዲህ የሚለው ዘፈን አብይ ይሰራ ይመስለኛል። ምክንያቱም እኛ ቪዲዮ መለቀቁ ሳይሆኑ ዋና ፎከስ የምታረገው እሷ የኛ እሷ ማለት መነጋገራችን መጋጨታችን ነው። ያ ነገር ሲደብረኝ፣ ስነጫነጭ ለማባበል የማትሰለች ሲቸግረኝ፣ ሳጣ ከጅ የምትለኝ ጥብቅ ወደ እጄ እህታለች እንግዲህ ቤተሰቦችን ጠብቅ፣ ባርባር ሲልጅ አይኔ ሲርስ፣ ከኔ ቀድማኝ የምታልቅስ የምታስብ ለነገዬ ካለፈችው መካሬ እንዳይከፋኝ ተጠንቅቃ ተጠቅቃ የኔን ሽንፈት ቀድማኝ ወድቃ ያቆመችኝ ጉልበቱና እህቴ ነች ለኔ ጀግና! እህቴ ምክትል የእናቴ ሲያምርብኝ ውበትሽ፣ ስወደድ ኩራትሽ፣ ሲነኩኝ ግን ሞትሽ እንደሆነ አውቃለሁ። እህቴ ምንም ባይኖር ሚሆን ላንቺ ላለሽ ፍቅር ባጣፍቺ ባልከፍል እንኳን ውለታሽን፣ ያርዝምልኝ ዘመንሽን እህቴ ምክትል የእናቴ ኑሪልኝ። እናቴ ምን ቆየሽ ቆየሽ? እንዴት ነሽ? ቪዲዮ እንሰራለን ብለንሽ እስካሁን ድረስ ትቆያለሽ? የቤቱ ነገር አይለቅም ስለሆነት፣ ነው እውነት ነው። አንዱ ስትይ የእናትነት ከባድ ነው። አይ ግን ቪዲዮ ከመጀመራችን በፊት ግን እያወራሁሽ፣ እንዲያውም እሷ ከመምጣቷ በፊት አወራሻለሁ እያልኩኝ እሷ መጣች። የትናንት ቪዲዮ መለቀቅ የለበትም ማለት፣ አዲስ የተሰራው ዛሬ የሚሰራው ቪዲዮ ይለቀቃል። ምንም አይለቀቅም። ማለት አይለቀቅም እንዴ! ትናንት እንዴት እንደሰራ ነው አይተሽ። እሺ እናቴ፣ አንቺ ዝም በይ። ነገር አለ እንዴት ዋጋ እንደከፈልን እኮ አይታለች ትናንት። ብትከፍልም አይሆንም። በቃ አይሆንም፣ አይሆንም። ከእናቴ ጋር አታጋጨኛ አንቺ። አይሆንም ብዬሻለሁ። አይሆንም። ቡዜ ምን ሆነሽ ነው? ነገርኩሽኝ፣ ከእናቴ ጋር አታገናኘኝ። ለምንድን ነው ማገናኘሽ? ለምን? ቆይ አንቺ፣ እናቴ ሌላ ቪዲዮ እንሰራና እንለቃለን የትናንትና። አይሆንም፣ ዝም በይ እሷ የምትባለውን አሰማም፣ ሲጀመር። ቆይ አንቺ ቆይ፣ ለምን ምኑን ነው የደበረሽ? አይሆንም። ለምን? ምትሰሚ እኮ ምልሽን ነገር ስሚኝ። በቃ እንዲህ ለምዶ የምሰማሽ ሁሌ ነው የምሰማሽ እኮ ታላቂ ስለሆንሽ ስለማከብርሽ ሁሌ ምትይውን እሰማለሁ። በአሁኑ ግን አልሰማሽም። ሰሚኛ አልኩሽ ኮ አይለቀቅም፣ የቪዲዮ አይሆንም። ሲጀመር አይለቀቅም። ያኩሽ ነው ሲጀመር መልሳት እጭኝ ሲጀመር አንቺ እንደዚህ እንዴ ምንድነው ማይለቀቀው? እና እሷ ሲጀመር አንቺ ዝም እሷ ታላቅ ሳይሆን አይሆንም። አልኩሽ አይሆንም ነው በቃ ለምን አሰሚኝም እናቴ ስለማይሆን ነው። ለምን አይሆንም? በቃ ቪዲዮ የሚሆን ቪዲዮ አይደለም። ትናንትና ዋጋ ከፍለናል፣ ብዙ ነገር ተፈጥሯል። ግን አይሆንም በቃ እናንተ በቃ ለልባችሁ ጸባይ እኮ አታምጡ። አሁንም አሁንም ተግባብታችሁ ሰሙ እንዴ! ለምንድነው እንዴት ነው አይሆንም የምትለው? በቃ ይሰራማ። አሁንም ከፈለክ ታይዋይ ከሆነ አልሰራም አልኩሽ። ወደድሽ ነው በግድሽ ነው፣ ተከባብራችሁ ተደማምጣችሁ ስሩ እናቴ። እኔ ነገርኩሽ እናቴ። ታት አንቺ አንቺን አንቺ እንትናት በለኝ ይልቅ አንቺ ጋር እንዳታጣለኝ በቃ እንዴው ከሷ ጋር ነው። ለዚህ ነው የጠራችሁኝ እንዴ? ለዚህ አሪፍ ቪዲዮ

እኔ ላይ ነው የምታላክከው። አንቺ ታላቀደ እንዴ? እሷ መመለስ ትችያለሽ። እሷ አንቺ ተነጋግራችሁ ተግባብታችሁ መመለስ ትችላላችሁ። አልመለስም እያለች እየሰማሽ አይደል እንዴ? እንዴ በክሊክ ከሆንሽኮ፣ እመለሳለሁ እኮ ጥፋቴን አምናለሁ። እዚህ ጋር ግን ልክ አይደለሽ። በቃ ቪዲዮ ደስ አይልም፣ አትልቅቂ እያልኩሽ ነው። ለምንድን ነው የማሰሚው? አንቺ ምን ሆነሽ ነው? ለምን ምክንያትሽ ምንድን ነው? በቃ ትሽ ምንድነው እንዴ? ምክንያት አለኝ ቪዲዮ አልሆነም። ታላቅ ስለሆንሽ ሁሉ ነገር እኔም አንቺን መስማት አለበት እንዴ? እንደዚህ ጭቅጭቅ ከሆነ እኔ ሄዳለሁ እኮ እና ይህ ቪዲዮ ልሰራለን ብላችሁ ቴጁ ሲጀመር ልንሰራ ነው ቪዲዮ አቋርጣኝ እኮ ነው። እንደዚህ እንትን የምትለይ አይደለም። ልጆች ተገባ፣ እንደዚህ አይደለም። እስቲ እሺ በሉ ተገባምና፣ በዚህ በዚህ ነው፣ በዚህ በዚህ ነው ብላችሁ እንትን በሉ። አንቺም በትልቅነትሽ እንትን በሉ። በቃ አይደለም እኮ ምን ነው ኮምላት እኮ ትልቅ ስለሆነች እንዴ እኔ ሁሌ ነው የምሰማት ሁሌ ነው የማከብራት ታውቂያለሽ አሁን ግን በዛ በቃ ከቀሜ በላይ ሆነ እንዴ ወራ በዛ ጭራሽ በዛ እኔን በዛ ትይኛለሽ እና ታዲያ እኔ ሁሌ አይሆንም ስትይኝ እሺ ነው የምልሽ ይሄ ግን ለምዶም አይሆነው ምን ሆነሽ ነው ትይኛለሽ አላጥፋሁኝም እኔ አንቺ እራስሽ ነሽ እያጠፋሽ ያለሽው አይለቅቅ እያልኩሽ ነው እንደገና አትከራከሪ ወደ ቪዲዮዎችን እንግባ

አሁን ገዳይ ነው። ቪዲዮ ተገባቡና ስሩ። አልሰራም። በቃ እንዴት እንግባባ? አንቺ እንድትሰሪ ነው ስራ። አስተተሽ አስተተነሽ ያመጣነሽ እንድሰሪ ነው። አሁን ትጨቃጨቀኛለች። በቃ ያ ቪዲዮ የማይለቀቅ ከሆነ አልሰራ። ትሰሪ አለሽ፣ ዛሬ ትሰሪ አለሽ። አለበለዚያ እኔ እና አንቺ ያበቃልናል። አሁን ወደ ስራ ግቢ እንዲያውም ትሰሪያለሽ። ዛሬ ደግሞ ሳሰሪ አንለያየም። ራሱ ዛሬ እንደዚያ ዋጋ የከፈልኩለት ቪዲዮ የማይለቅ ከሆነ አልሰራም። ወዛ በቃ ይቅር። ያኛው አልኩሽ እኮ። ዛሬ ግን ምትሰሪው ምክንያቱም፣ አላስረዳሽኝም የሚሰራው ስራ የሚሰራ ነው ቪዲዮ ምክንያቱም ምን ምን ምን ምክንያት ያስፈልጓል ሲጀመር፣ ግዴታ ታላቅ ስለሆንሽ አንቺ እንትን ማለት አለብሽ። እኔ ታላቅ ስለሆንኩ ሳይሆን ያኛው ቪዲዮ ስለቀራ አንቺ አሰሪ ለምን ማሰሪው ያ ከቀራ አልሰራ ምክንያቱም ምክንያቱን አልነገርሽኝም ኧረ ች ነው። እን እኮ አንድ ልጅ አንድ በያት ነው። አንቺ በቃ ነገርኩሽ። ሰማሽም አልሰማሽም ዛሬ ቪዲዮም ትሰራለሽ ያኛውን ይቀራል

ይቅርታ ምን ማለታችሁ ነው? ግን የሌለብን ምን ባለ ምትናችሁ እናንተ? ይቅርታይ አንዴ። ግን ብመታ ዝም ብትይኝ ጥሩ ነበረ። ልመታት ነበር

ግን አይደለም እናቴ። ለምን መሰለሽ እንደዚህ ያሰብነው፣ አሁን እንደዚህ ጭቅጭቅ ገበያ አልመሰለሽም? አሁን ሁለት ሰዓት ገና ነው። የሚጨቃጨቅ ገበያ ነው የሚመስለው። በጣም ያስጠላል፣ በጣም ያስጠላል። ለይታ ጭቅጭቅ እጠላለሁ እኮ አይደለም። ጭቅጭቅ እጠላለሁ፣ እውነት ነው፣ ያስጠላል በጣም። እኛ ደግሞ እንደዚህ አይነት ባህሪ የለንም እና ምን ትላለች እንደዚህ ብንሆን ምን ትላለች የሚለውን እኔ በሚል ነው። አዳ ሁለት ልጆቼ ስትጨቃጨቁ ዝም ብያ ያለው ነው። በቀፊ ማለት ነው ሁለቱንም ድንደግላችሁ ከዛ በቃ። አይ ምን ትመክሪያለሽ እናቴ፣ እንደዚህ ግን እንደዚህ ለሚሆኑ ምን ትመክሪያለሽ? እኔ በማክራ በቃ አለመግባባት ነው ይሄ ሁሉ የሚፈጠረው። አንዱ የተናገረ ለአንዱ መስማት፣ አንዱ የተናገረ አይ እህቴ እንዲህ ነው እንዲህ እንዲህ ነው ብሎ በቃ አለመስማማት ነው እኮ፣ ይሄ ሁሌ ጭቅጭቅ የሚፈጠረው እንዲህ ነው እኮ። አዎ፣ ካላቀናም ታንሽ አለመግባባት እንዲህ ይደረጋል። በቃ ትክክል። ሁሌ አወጣሉ ይፈናከታሉ። እውነት ነው። ያ ነገር ደሞ ጥሩ አይደለም። ተነጋግሮ መግባባት እያለ ለምን? አዎ፣ በቃ ፍቅር ያለበት ቤት ሁሉ ፍቅር ነው። ትክክል። እሷ ካጠፋች ብዚ ይሄ አጥተሻል፣ ነይስ፣ እንደዚህ እንነጋገር ላይ ቁጭ በይ እንነጋገርና እንፍታው ብላችሁ መቀመጥና መፍታት፣ አንቺን ስታጠፊበት እሷ ታላቅናት በታላቅነቷ መፍታት። አዎ መፈታታት ነው እንጂ። ሌላ እንደዚህ አካኪ ዘራፍማ ከተባለ መቆራረጥ የሚመጣ ከባድ ነው። አዎ የናት ሊናት ልጅ

ከዛ ይዞ ወሴት አልገባ ግን እስከ ዘላለም በቃ እሷ ናት። ነው እኮ። አዎ። ይሄ ግን አለመግባባት ነው። ቢግባቡና ቢፈቱት ቁጭ ብሎ ቢፈቱት አልነበረም። ይሄ መፈታታት እኮ እግዚአብሔር ይረዳው ሰው ነው። ሁሉም እኮ ያገኘው ሙቁ። አንዱ ተኮራርፎ ለሳምንት ለአስራ አምስት ቀን ተኮራርፎ ቁጭ የሚል አለ። እግዚአብሔር ሲረዳው ነው ይሄ። በቃ ቁጭ ብለን እንፍታ፣ እንዲህ በሆነ እንዲህ ነው እንዲህ ነው ብሎ መፍታት ትልቅ ነገር ነው። የሰው ልጅ ያለው ነው። በጣም በጣም ፀሐይ ሳትጠልቅ ይቅር ተባባሉ። ፀሐይ ሳትጠልቅ ማለት ነው ትክክል። ይቅር ተባባሉ ማለት ምን ያህል በቃ ቂም እንዳትይዙ ይቅር ተባባሉ ነው የሚለው። እንደዚህ እንደዚህ ነው ልጆቼ፣ እኔ ተጣልታችሁብኝም አታውቁም አሁንም አትጣሉም አይሆንም። አታስቢናት ያንጣላ በፍቅሩ ነገር ይኖራል እንዴ? ተቆራርሳችሁ አንቺ ምን አለሽ አንቺ ምን አለሽ ብትባባሉ ትልቅ ደረጃ ትደርሳላችሁ። እውነትም ትልቅ ደረጃ። እግዚአብሔር አምላክ መጨረሻችንን ያሳምርልን ፍቅራችንን ያጽናልን። እና ቤተሰብ መልዕክት፣ ትልቅ መልዕክት ማዙዬ ማስተላልፋለች። ከኛ በተጨማሪ በደንብ ስሜታዊ ሆና እየገለጸች ያለችውና ከልቧ ተራዳለች ሰማችሁ ቀልዱብኝ ነው እነዚህ ልጆች ብዬ ሰማችሁ ሰማችሁ ሲካራ ነው እነዚህ ልጆች ነው በጣም ነው ደስ ያለኝ በነገራችን ሁሌ ቀልድ ሳይሆን ሁሌ እኛ ደግሞ በተለይ ወደ እናንተ የምናመጣው ቪዲዮ ቤተሰቦች፣ እናንተ ምትማ ምትዝናኑበት ምትማሩበት ቢሆን ቢሆን ብለን ኖር የተሻለ ነው። እኛ ሀሳባችን በትክክል እንደዛ ነው እና በዚህም ቪዲዮ ቁም ነገር እንዳያዛችሁበት ተስፋ እናደርጋለን። አይደል እንዴ? ትክክል። አዎ፣ በጣም እና ስለነበረን ጊዜ በጣም እናመሰግናለን። ቪዲዮ ይሄ ነበር እናቴ። ቪዲዮ የለም አንቺን ፕራንክ ማድረግ ነው። ቪዲዮ አንቺን ፕራንክ ማድረግ ነው። በዛ አጋጣሚ ጥሩ መልዕክት አስተላልፈናል ለቤተሰብ። እና ስለነበረን ቆይታ በጣም እናመሰግናለን። የሶስት ሴቶች ጊዜ ላይ ነን። ወጣ ፈታ እንልላል ዛሬ ማዞካን